የተወለድኩት በትግርኛ ተናጋሪ ማህበረሰብ ውስጥ ነው። ትግርኛ እናገራለሁ። ትግርኛ ተናጋሪ ክርስቲያን መሆኔን እንጂ ራሴ በቋንቋ በብሔር አለይም። ቋንቋ ከመግባቢያ ያለፈ ምንም ትርጓሜ የለውም። በቻልኩት ቋንቋ ሁሉ ደግሞ ክርስትናዬን እመሰክራለሁ። አሁን ያለውበት በትግራይ ክልል ነው። እናም ያለውበት ቦታ ለጊዜው ማረፊያዬ እንጂ የዘላለም ሀገሬ እንዳልሆነ አውቃለሁ። እና ራሴ በቦታ አለይም። መለያየትን በጣም እጠላለሁ። መሬት የእግዚአብሔር ናት። እግዚአብሔር ለወደደው ይሰጣታል እንጂ የኔ ናት ማለት አልችልም። በጉልበትህ ዛሬ እስራኤላውያን የሚኖርባት መሬትም የአሞራውያን ነበረች። ነገር ግን እነሱ ስላረከሷት እነሱን ተተፉና የአብርሃም ልጆች ገቡባት። ፖለቲካ በጣም እቃወማለሁ። ምክንያቱ ፖለቲካ ራስህን በሰይፍ ማጽናት ነውና፣ ያው ደግሞ መስቀል መቃወም ነው። ሳይንስን እጠላለው፣ እቃወማለሁ። ምክንያቱ ሳይንስ ግዑዝ ማድነቅ ነውና። እግዚአብሔር አምላክ ግን ቀድሶ ስሙን ያወድስ ዘንድ የፈጠረው ፍጥረት ሕያውን ይከብር ዘንድ ነው። ሳይንስ ግን ግዑዝ በሕያው ላይ ማንገስ ስለሆነ እጠላለሁ። ተስፋዬና መመኪያዬ በየትኛውም ስፍራ ተሰድጄም ይሁን ባለውበት መመኪያ የኢየሱስ ስም ነው። በኢየሱስ ስም እኖራለሁ ለዘላለም። ዳንኤል ክብረት ትግሬዎችን ከስር መሠረታቸው ይጥፉ ብሎ ስለነበር ዛሬ ጨርሰን ስላልጠፋን በሕይወት ስላለን አንታረቅም አይባልም። ዛሬ በአማራና በኦሮሚያ ክልል ስንት ክርስቲያን እየጠፋ እንዳለ ዳንኤል አያቅም? ያቃል። ነገር ግን ዳንኤል እንደዛ ያለው ስለ ፖለቲካው ነው ስለ ዳቦው ነው እኛ ደግሞ የምንታረቀው ዳንኤል እንዳያጠፋን በባህር ዳር በጅማ በጅንካ በሐዋሳ በደሴ ሁነው ስለ እኛ ይጸልዩ ከነበሩ ከክርስቲያኖች ጋር ነው እኔ ትግራይ ውስጥ ስኖር ከህግ ደብረ ጽዮን ጋር ታርቄ ነው እንደሚኖረው እሱ ለጥፋት መነሻ እንደሆነ እያጠፋኝ እንደሆነ ከክርስትናዬ እያራቃኝ እንደሆነ አውቃለሁ። ነገር ግን ዛሬ እንዴት ክርስትናዬን ላትርፍ፣ እንዴት ልዳን እንጂ ደብረጽዮንን በማሰብ ጊዜን አላጠፋም። መጀመሪያ ክርስቲያን እርስ በርስን እንሰባሰብ እንጂ ስለ ፖለቲከኞቹም አተዋቸው። የእኔ ወንድም ስትኖር ወደኋላ ሊጎትክ የምችል ኃይል እንዳለ ካወቅ እሱን በማሰብ ጊዜህን አታጥፋ። ይልቅስ ባንተ ያለው ኃይልን አስብ። የሚታደግህን እግዚአብሔር አስብ። ከጠላት ወደፊት በጣም ተራመድ፣ ሩቅ ሂድ። ያኔ ከጠላት ወጥመድ ትድናለህ። እሱን በማሰብ ጊዜህን የምታጠፋ ከሆነ ግን ኃይልህን ማባከን ነው እና እኔ ትግራይ ውስጥ ሲኖርም ከደብረ ጽዮን ጋር ታርቄ የኖርኩ አይደለም ልላችሁ ፈልጌ ነው። በዚህ ምድር ያሉ ሰይፊ የታጠቁ መንግስታት ሁሉም ለክርስትና እንቅፋት ናቸው እና ከነሱ ቀንበር ስር ለመዳንን ነውም የምንሮጠው። ዳንኤልም ፖለቲከኛ ስለሆነ እንደዛ አስበዋል። እግዚአብሔር ግን በደብረ ጽዮን ጥፋት ሊያጠፋን ስላልፈለገ አምሳ ሞተውን ስላሰበ እስከ ዛሬ አተረፈን እንጂ በደብረ ጽዮን ሰይፋ አይደለም እኔ የዳንኩት። ስለዚህ ስላዳነን እግዚአብሔር ስለ ክርስትናችን እርስ በርስ እንተሳሰብ ቤተሰብ እነሱም ተዋቸው በቃ። በአማርኛ ተናጋሪ ማህበረሰብ ብዙ እግዚአብሔር የሚያስብ ካለ እሱ የእግዚአብሔር ክብርን ይወርሳል። እግዚአብሔር የምደለልበት ጉዳይ አይደለም ጎበዝ፣ እንደ ሰው እግዚአብሔር አይደለልም እስከ አስብ ሌላው ሁሉ ይቅርና ሙሴና አሮን ራሱ ማርና ወተት የምታፈልቀው የተስፋይቱ ምድር በእግር አልረገጧትም። በደርግ ጊዜ ንስሐ ያቆመ ህዝብ ግን ዝም ብሎ ዛሬ የኢትዮጵያ ትንሣኤ ይሆናል ይላል። ይህ እንዴት ይሆናል ጎበዝ? ለእግዚአብሔር ክብር ልታልፍ ምዛን አለው። እኔ የተወለድኩበት ማኅበረሰብ ግን ፖለቲካ ተከትሎ ጆሮው ለእግዚአብሔር ሩቅ አደረገ። እናንተ የትም ሁናችሁ እግዚአብሔርን ተስፋ የምታደርጉት ግን ታገሱት፣ ለዘላለም ማረፊያ ይሆናችኋል። ዛሬም በምድር ሊያደርገው የወሰነውና የቆረጠው ጉዳይ አለውና የእግዚአብሔር ፍቃድ ማን ይቃወማል ቤተሰብ? ማንም አይቃወሙም። የእግዚአብሔር ክብር ስለምትወርሱ ስለ እናንተ ግን ደስ ይለኛል። የእኔ ድርሻ ይችና ተናግሮ ማለፍ እግዚአብሔር ስሰራ ማየት እና ቀልድ አይታወቅም። በእግዚአብሔር ቤት ቤተሰብ፣ ዋዛ ፈዛዛ የሚናገር በፊቱ የለም ይላል መጽሐፍ። ተራው ማህበረሰብ የሚታለለው እኮ ፖለቲካ በፖለቲካ ተደራድራ ሰላም የሚቀጥል ነው የሚመስለው። አደለመ ነገሩ ዝሮ ተዛዝረ ወደ መንፈሳዊ ዓለም ነው የሚጠቀለለው። ከእግዚአብሔር ለሸሸ ሁላ ወጥመድ ሁነው ይበሉ ዘንድ ሀሳቡ መሳ ሀሳቡ ነው። ተዘጋጅተው እየጠበቁ ነው፣ ሰይፍ ታጥቀው በዝሙትና በአመፃ ህዝቡን ይበሉ ዘንድ ነገሩ ተራ አይደለም። ዛሬ መንግስታት ነን የሙሉ ሁላ በየጓዳው ስንተቹ ለሰይጣን እየገበሩ ነው። በሰይፋቸው የሚገዙት እና ቀላል አይደለም። ቤተሰብ ሰይፍ የሚያነሱ በሰይፍ ይጠፋሉ ነው። በቃ የትም መሸሽ አይቻልም። ቶሎ ወደ እግዚአብሔር መጠጋት ነው። ካልሆነ በስተቀር ድካም እየጨመርክ ነው የምታድረው ጉስቁልና ነው የምታበዛው። ሌላ ምንም ተአምር የለውም፣ የትም ማምለጥ አይችልም። እናማ ውድ ባለማታዎች፣ ፖለቲከኞች ካልፈቀዱልን በስተቀር መታረቅ አንችልም እያላችሁኝ ነው። እስክ ንገሩኝ ንገሩኝ፣ እኔም ማወቅ ፈልጋለሁ እና እኔን በቃ ጠላን እያላችሁኝ ነው። ብቸኛ ሆነ አንፈልግህም እያላችሁኝ ነው። በጣም አዝናለሁ። እንደዛ ከሆነ እኔም እላቸዋለሁ እንደዛ ከሆነ እናንተም የኢትዮጵያ ትንሣኤ ብላችሁ እንዳትጠብቁ። ወይስ የኢትዮጵያ ትንሣኤ ከነዚህ ፖለቲከኞች እጅ ነው የምትፈልጉት? የኢትዮጵያ ትንሣኤ ብላችሁ የምትጠብቁ ከሆነ እኛ ክርስቲያን እርስ በርስ በስጋም በነብስም ተዛምደን ያለ ድንበር ልዩነት የድንበር ልዩነቱ ፈርሶ መራራቅ ቆርቶ አንድ ስንሆን ነው። በዚህ ስትስማሙ ብቻ የኢትዮጵያ ትንሣኤን አስቡ። ተስማምተናል የምትል ከሆነ ደግሞ ማንም ሰው ፖለቲከኞቹን ተከትሎ ለጦርነት እንዳይሄድ። ከአሁን በኋላ ፖለቲከኞቹን ተከትሎ ለጦርነት የሚሄድ ሰው የኢትዮጵያ ትንሣኤ ማየት እንደሚቸገር እወቁ። ፖለቲካ ምንም ቢያድግ ልግዛህ ነው፣ በቃ ላስገብረህ ነው መጨረሻው። ምክንያቱም በኃይልህ ራስህ መገንባት ነው። ስጋ ክንድ ነው የምትተማመነው በፖለቲካ ክርስትና ግን ታላቁ ታናሽን ያገልግል ነው። መተሳሰብ ነው፣ ፍቅር ነው። ታላቁ ታናሽን በሚያገለግልበት መበደል ብሎ ነገር የለም። ስለዚህ እነዚህ ሁለቱም አብሮ ማስከሄድ አይቻልም። ጦር መሳሪያ የምንጠቀመው እኮ ለመዝረፍ ነው ወይም ለመከላከል ነው። ታላቁ ታናሽን ቢያገለግል ግን ማን ማንን ይዘርፋል? ስለዚህ ፖለቲካ ጋር ተጠግተ ክርስቲያን ነኝ ማለት አችልም። ክርስትና ጋር ተጠግተ ፖለቲከኛ መሆን አይቻልም። እስከዛሬ የመጣንበት የክርስትና ሕይወት ሁላ በዘልማድ ነው እንጂ ክርስትና ክርስቶስ እንደ ሰበካት ተገልጣ አታቅም። እስኪ መጽሐፍ ቅዱሳችንን እንፈትሸው። ለዚህ ነው ምንም ዋጋ የሌለን ይሆን ነው ኃይላችን የደከመው። ምክንያቱም ከፖለቲካ ጋር ተጠግተናል፣ ከዝሙት ጋር ተጠግተናል፣ ከሟርት ጋር ተጠግተናል፣ ከሳይንስ ከግዕዝ ጋር ተጠግተናል። እንዴት እንከበር? ሌላውስ እንዴት ወደኛ እንዲመጣ እናደርገው? እኛ ለራሳችን ጠፍተናል። ክርስትና ማለት እኮ መልአክ መስለ መኖር ነው። የዘላለም ሕይወት፣ የዘላለም ደስታ፣ ቸርነትና በረከት። አሁን መልአክ ይቻላልም? ትደንቀዋለች ታዲያ አለም እንዴት ነው እየደነቀችን ያለን? ክርስቲያንኛ ክርስትና አልኖርንበት። የመጀመሪያ ለክርስትና ጠላት ሰይፍ ነው፣ ልግዛክ መመካት በስጋ ክንድ የሚመካ የተረገመ ይሁን ነው። በቃ አንተ በስጋ ክንድ እየተመካ የእግዚአብሔር መታሰቢያ የቱ ጋር ነው? እግዚአብሔርስ በምን ይከበር? በምንስ ታገልግለው? ይፈጽሞ ሊሆን አይችልም። እናስብበት፣ እንመለስ። ጎበዝ የጠፋንበት መንገድ በጣም ሩቅ ነው። ክርስቲያኖች መንቃት አለብን። ተኝተናል። ጎበዝ ሰይፍ ለመማር ሕይወታችን እየሰጠን፣ ቤተ ክርስቲያን በግ አልባ በረት ሆናለች። የት ሂደን ቤተ ክርስቲያን እንስራ? እግዚአብሔር የማይከበርበት ስፍራ የት ነው? እግዚአብሔር እንዴት እንዲከበር ማድረግ አለብን እንጂ ማለት ያለብን የነ እገሌ ቤተ ክርስቲያን ብለክ ጎራ እየለየክ መሰዳደብ ተገቢ አይደለም። የክርስትና ሕይወት እንደዛ አይደለም። ፖለቲካ አታሎናል፣ ዝሙት አታሎናል፣ ጥንቆላ፣ አመፅና መዋርት አታሎናል። ያለፈ ሕይወታችን የተቦረበረ ስለሆነ ለዚህ ደርሰናል። እርስ በእርስ እስከ መሰዳደብ ደርሰናል። ነገር ግን ይህ ያጠፋናል እንጂ ለምንም አይጠቅመንም። ክርስትና ደግሞ ካልተኖረ አያፈራም፣ ካላፈራ አይቀጥልም፣ ካልቀጠለ ደግሞ ይረሳል። ክርስትና ከተረሳ ደግሞ ነገር ሁሉ ምንም አይጠቅመም፣ በሞት ይረሳል። ስለዚህ ኑረን መጠቀም ካለብን ክርስትናችን እንኑርባት፣ እንንቃ። በሁሉም ነገር የበላይ መሆን አለብን ክርስቲያኖች፣ ምክንያቱም የዘላለም ሕይወት የኃያሉ አምላክ እግዚአብሔር ልጆች እኛ እስከሆንን ድረስ የፖለቲከኞች መጫወቻ መሆን የለብንም። መቀሌ የሚኖር ክርስቲያን ጎንደር ያሉ ወንድሞቼ እንዴት ይሆኑ ብሎ ማሰብ አለበት እንዴት ናቸው? ደህና ናቸው ወይ? ምን ያስፈልጋቸዋልስ ማለት አለበት እንጂ ዝም ብለህ ጎራ እየለየክ እየተሰዳደብክ እየጠፋክ ታድራለህ እንጂ የትም አደርስም።